ፊልሙም የሚጀምረው ስፓይደር እና ጄሲ የተባሉ እናታቸው በድንገት በሞተችባቸው እህትማማቾች ነው። በእንባ በተሞሉ አይኖቻቸው፣ ቅስማቸው ተሰብሮ የእናታቸውን አስከሬን ቆመው ያሉ። እናታቸው ጄሲ በምትወስደው አደንዛዥ ዕፅ ምክንያት ነበር ህይወቷ ያለፈው። ልጆቹ የእናታቸውን አስከሬን ባላቸው አቅም ተሸክመው በቤታቸው ጓሮ ወስደው አንድ የዕቃ ማስቀመጫ ክፍል ወሰዱት። በክፍሉም ውስጥ አሳቻ ስፍራ ፈልገው ደበቁት። ጄሲ የእናታቸውን ሀብል ከአንገቷ ላይ አውጥታ ያዘች ለመጨረሻ ጊዜ እናቷን ስማ ተሰናበተችት ተሰናበተቻት። ከዚህ በኋላ ስፓይደር ለጄሲ እናታቸውን መሞት ለማንም እንዳትነግር አስጠነቀቀቻት። ምክንያቱም ሌላ ሰው ካወቀ ካሉበት ቦታ ወደ ሌላ ወደማይፈልጉት ቦታ እንደሚወስዳቸውና ሊለያዩ እንደሚችሉ ስለገባት ነበር። ሁለቱ ደግሞ ተለያይተው ከሚኖሩ ሞቷን እንደምትመርጥ ስፓይደር ነገረቻት። ቆይቶ ሁለቱ እህትማማቾች ቁርስ እየበሉ በነበረበት ሰዓት ድንገት የእናታቸው ስልክ መጥራት ጀመረ። ስፓይደር ስልኩን ሄዳ ማን እንደሚደውል አየች፣ ነገር ግን አላነሳችሁም። ከዚያም ወደ ትምህርት ቤት አመሩ። እናም ስፓይደር ስፓይደር ታናሽ እህቷ ጄሲ የእናቷን ሐብል አሁንም እንዳደረገችው አስተዋለች። ምናልባትም በሐብሉ ምክንያት ሰዎች እንዳይጠረጥሯቸውና የናታቸውን ድብቅ ገብና እንዳይወጣ በማሰብ ጄሲን መከረቻት። ጄሲን ባትፈልግም ሐብሉን አወለቀችው። ስፓይደር ለጄሲ የእናታቸውን መሞትና እነሱም ያደረጉትን ለማንም እንዳትናገር አስጠነቀቀቻት። ነገር ግን ስፓይደር ራሷ ሚስጥሯን ለትምህርት ቤት የቅርብ ጓደኛዋ ለአሌክሲስ ቱስ ብላላት ነበር። አሌክሲስ በድርጊቱ በጣም ተገረመችና፣ ሰዎች እናታቸውን ጄሲ መጥፋት እንዳያውቁ ሰጋች። ጄሲም እንዳይጠራጠሩ የሚያደርግ ምክንያት እንዳላት ነገረቻት። ምሽት ላይ የጀሲ ጓደኛ ሴት አያት ጄሲን ከትምህርት ቤት በመኪና እቤቷ አደረሷት። በዚህም ስፓይደር እጅግ ተበሳጨች። እንዴት እንዲህ አይነት ድፍረት ትሰሪያለሽ ብላ ጮኸችባት። እቤት ገብቶ ሚስጥሩን ቢያውቁብን ምን ይውጥናል? ምንስ ውስጥ እንገባለን? ብላ ሰደ በቻት ምሽት ላይ እራት ለመስራት ፈልገው ምንም አይነት መስሪያ ግብአት አላገኙም። ያገኙትን ነገር እንደነገሩ ሰርተው እራባቸውን ግን አስታገሱ። ነገር ግን ስፓይደር በሚቀጥለው ስድስት ቀናት ውስጥ የእርዳታ ገንዘብ ስለሚያገኙ እንዳትጨናነቅ ለጄሲ ነገረቻት። ውጭ ላይ የሚጠራ ሰው ድምፅ ሰምታ ስፓይደር ስትወጣ የእናታቸው ፍቅረኛ የነበረውን ጄሲን አገኘችው። እናም ፈጠን ብላ ከሰዓታት በፊት ከቤት እናታቸው መውጣቷንና መኪና ይዛ መሄዷን ነገረችው። ይህ ሁኔታ ሪስን በጣም አበሳጨው። እናታቸው ስትመጣ በብርቱ እንደሚፈልጋትና እንድትደውልላት ቀጭን ትዕዛዝ ሰጥቷቸው ሄደ። ይህ ሁኔታ እህትማማቾቹ አብዝተው እንዲጨነቁና እንዲፈሩ አደረጋቸው። ጄሲም ለእህቷ መልሶ ሊመጣ እንደሚችል ነገረቻት። ስፓይደር በጓሮ ወዳለው ክፍል ስትሄድ ጄሲ ከእናታቸው አስከሬን ጎን ቁጭ ብላ ቀስሟ ተሰብሮ እያነባች ያገኘቻት በጣም አዝና ነበር። ሪስ የናታቸውን ሁኔታ ሳይሆን የሚወስዱ አደንዛዥ እጽ የሚያሳስበው የዕጽ ሱሰኛ መሆኑን ነገረቻት። አንድ ጊዜ እናታቸው ከእሱ ጋር ባላት የፍቅር ግንኙነት ደስተኛ ለመሆኗን እንደማትፈልገው ከነገሯት፣ ወደ ሌላ ሴት መሄዱ እንደማይቀር ነገረቻት። ከቀናት በኋላ የእርዳታውን ገንዘብ በእናታቸው ካርድ አማካኝነት አገኙ። ከዚያም ወደ ሱፐርማርኬት በመሄድ ብዙ ጣፋጭ ብስኩቶችን እና ሌላ የሚያስፈልጋቸውን ነገሮች ገዙ። ከሱፐርማርኬቱ ብዙም ሳይርቁ ውጭ ላይ ቁጭ ብለው እየበሉ ተዝናኑ። እየበሉ እያለም የሱፐር ማርኬቱ ካሸር ኮዲ አይቷቸው ስለነበር ተደብቆ ፎቶ አነሳቸው። ስፓይደር አይታው ስለነበር ያነሳውን ፎቶ እንዲያጠፋ አስገደደችው። ነገር ግን ካሜራው ዲጂታል ባለመሆኑ ማጥፋት አልተቻለም። ኮዲ ወደ ስራው በቶሎ መመለስ ነበረበት። ትቷቸው ወደ ስራው ገባ። ወደ ቤታቸው ከተመለሱ በኋላ ወደ ቤታቸው ከተመለሱ በኋላ ጄሲ ህቷን በየወሩ ስንት ዶላር የእርዳታ ብር እንደሚሰጣቸው ጠየቀቻት። ስፓይደርም ለሶስት ቤተሰብ 600 ዶላር እንደሚሰጣቸው ነገረቻት። በሚቀጥለው ቀን ጧት ሌላ ሰው እናታቸው ስልክ ላይ ደወለ፣ ነገር ግን ስፓይደር አላነሳችውም። ቆይቶ የድምጽ መልእክት ተላከ። የተላከውም ከእርዳታው ድርጅት መሆኑንና ጄሲ ልጆቹን በሚገባ ተንከባክባ ያሳደገች መሆኑን ለማጣራት እንደሚፈልጉ ነበር የሚገልጸው። ይህም ቮይስ ሲሰሙ እህትማማቾቹ እጅግ ተረበሹ። ከዚያም ፈጥነው ወደ እናታቸው ክፍል በመሄድ የተዝረከረኩትን ልብሶች፣ እቃዎች አስተካከሉ። እያጸዱ እያለም የእናታቸውን የመምህርነት የሥራ ማስረጃ አገኙ። ስፓይደር ለማመን አቃታት። ለሚጠይቃቸው ሰው ባንክ ሥራ ለመቀጠር ኢንተርቪው ስላላት ወደዛ መሄዷን ለመንገር ፈለገች። ነገር ግን ጄሲ መኪናው ውጭ ላይ ስላለ ሰዎች ካዩት እንፎገራለን አለቻት። ስፓይደር በፍጥነት ወደ ውጪ ወጥታ መኪናውን ቦታ ለመቀየር ፈለገች፣ ጀሲም ተከተለቻት። ትልቁ ችግር ግን መኪናውን መንዳት አትችልም። ነገር ግን ጄሲ ጋር ተባብረው ና ተመካክረው ቦታውን መቀየር ቻሉ። ከቀናት በኋላ ፓውላ ወደ ቤታቸው መጣች። ስፓይደር እናታቸው ወደ ባንክ ስራ ለመቀጠር ቀጠሮ ስለነበራት መሄዷን ነገረቻት። ነገር ግን የትኛው ባንክ መሆኑን እንደማታስታውስም ጨምራ ነገረቻት። እናታቸው ልጆቿን ለማሳደግ ምን ያህል ጥንቁቅ እንደሆነች፣ ጥሩ እናትም እንዳለቻቸው አወሳችላት። ከዚያም ፓውላ ካቢኔቱንና ፍሪጁን ተመለከተች። ምግብ በደንብ መኖሩን አየች። የእናታቸው ጽዱ ክፍልም አላስነቃባቸውም። በመጨረሻም እናታቸው ስትመጣ እንድትደውልላት ነግራቸው ፓውላ ወደ መጣችበት ተመለሰች። ጄሲ ምናልባት ፓውላ ተመልሳ ልትመጣ እንደምትችል ስጋቷን ለእህቷ ነገረቻት። ነገር ግን ስፓይደር ብዙ የስራ ጫና ስላለባቸው ልትመጣ አትችልም። ምናልባትም ሳምንት ሌላ ሰው ተቀይሮ ሊመጣ ስለሚችል ብዙም አሳሳቢ አይደለም። የለም ስትል አረጋጋቻት። ከልክ በላይ መጠጥ በመጠጣት የትራፊክ አደጋ የደረሰበት ቦታ የትራፊክ ተቆጣጣሪው ደረሰ። ሁለቱም ተጎድተው ነበር። የሚያሳዝነው ግን ሁለቱ ህፃናት ከኋላ መቀመጫው ላይ ነበሩ። በሚገርም ሁኔታ ግን መትረፍ ችለዋል። ምሽት ላይ ቤን ወደ ቤት ሲመጣ የስፓይደር ጓደኛ አሌክሲስ ከስፓይደር ጋር ቤት አገኛቸው። ስፓይደር ከቤተሰቡ ጋር እራት በላሽ ጥሩ ጊዜ ማሳለፈች ወደ ቤትም በአውቶቡስ ልትሄድ እንደምትችል እና እናቷም በዚህ ሰዓት የቤት ስራ እየሰራች ቢዚ እንደምትሆን ለአቶ ቤን ነገረችው። አቶ ቤን ግን በዚህ ምሽት ለሴት ልጅ ብቻዋን መሄድ አደገኛ ስለሆነ እሱ ወደ ቤቷ በመኪናው እንደሚያደርሳት ነገራት። ከዚያም አቶ ቤን እየነዳ ቤቷ ድረስ አደረሳት። እናታቸው ጋር በአንድ ክፍል ይማሩ እንደነበርና አሁንም እግረ መንገዱን እናቷን ሰላም ብሏት መውጣት መፈለጉን ነገራት። ስፓይደር የምትለው ጠፍቷት በድንጋጤ እናቷ ለነገው የሥራ ቅጥር ጥናት ላይ በመሆኗና ከአቅሟ በላይ እያጠናች በመሆኑ ስለተጨናነቀች ሰውን መውራት እንደማትፈልግ ነገረችው። ወደ ቤቷ ስትገባ ስትጠብቃት የነበረችው ታናሽ እህቷ ጄሲ በንዴት አንባረቀችባት። እሷ የጓደኛው አያስ ሲሸኟት እንደዚያ እንዳላገጣ በረቻት። እህቷ የጓደኛውን ጎረምሳ አባት ይዛ በመምጣቷ ተበሳጨች። ከተኙ በኋላ ስፓይደር እህቷን ቅድም ባበሳጨቻት ጉዳይ ይቅርታ ጠየቀቻት፣ ጎነተለቻት። ጄሲ ይቅር አለቻት። ነገር ግን ጄሲ አንድ ጥያቄ አነሳችላት። እስከመቼ በዚህ አይነት ሁኔታ እንቆያለን? እስከመቼስ እንዲህ እንኖራለን አለቻት። በሚቀጥለው ቀን ስፓይደር የአውቶቡስ ትኬትን ዋጋ ለማጣራት ወደ ትኬት መሸጫ ቢሮ አመራች። የትኬት ሻጯም እድሜዋን ጠየቀቻት። ስፓይደር 15 አመት እንደሆናት ነገረቻት። ይህን የትኬት ሻጯ ከቤተሰቦቿ ጠፍታ ለመሄድ ያሰበች መሰላት። እየሰራች ያለችው ሕይወቷን የሚጎዳ ነገር እንደሆነ ነገረቻት። ምናልባትም አስፈላጊ ከሆነ እርዳታ ለመጠየቅ መደወል እንደምትችል ብትነግራትም ስፓይደር ግን ከአካባቢው በችኮላና በጠድፊ አወጣች። ከዚያም ቀጥታ ኮዲ ወዳለበት ሱፐር ማርኬት አመራች። ኮዲም ከቀናት በፊት ያነሳቸውን ፎቶ ሰጣት። እሷም ከእህቷ ጋር ሆና ባነሳት ምስል ፈገግ ያለች ። ኮዲ ተገናኝተው በአብሮነት ጊዜ እንዲያሳልፉና ጥቂት ፎቶዎችን አብረው እንዲነሱ ጥያቄ ያቀረበላት፣ እሷ ግን ፈቃደኛ አልሆነችም። የዛኑ ቀን ምሽት ጄሲ ስፓይደር ያመጣላቸውን ፎቶ አገኘችው። እናም እህቷን ኮዲን እንዝናና ብሎ ጠይቋት እንደነበረ አጣራች። እሷም ኮዲ አብራውን እንዲዝናና ጠይቋት እንደነበረ ልትሸሽጋት አልፈለገችም። ነገር ግን የግል ጉዳያቸውን እንዳያውቅባቸው ማንም ጋር መቀራረብ እንደሌለባቸው ነገረቻት። ጄሲ ግን ያን ያህል የቀረበ ግንኙነት ሳይኖራቸው ርቀቷን ጠብቃ መዝናና መጥፎ እንዳልሆነ ነገረቻት። ስፓይደርን በሚቀጥለው ቀን የኮዲን ጥያቄ እንደገና ተቀብላ በሞተር ሳይክል ሊዝናኑ አብረው ወጡ። በመንገዳቸውም ላይ አንድ ሞቴል ሞተር ሳይክሉን ካቆመ በኋላ ዴኒስ የተባለውን ሰው አገኘው ለሱም ጥቂት ፎቶዎችን አቀብሎት ወደ ጫካው ዘለቁ። ኮዲ ፎቶ ስለ ማንሳትና ስለ ካሜራ አጠቃቀም ጠቃሚ ነገሮችን አሳያት። ጥሩ ጊዜም ማሳለፉ ከጥቂት ጊዜ በኋላ ቤኑ ድን ስፓይደር ቤት ብቅ አለ። እናታቸውን ሰላም ለማለት ነበር አመጣጡ። ነገር ግን በቤት ውስጥ ሰው አልነበረም። በሩን በደንብ ተቆልፎ ነበር። መኪናውን ሲያገኘው ደግሞ የሆነ ነገር ተጠራጠረ። ሌላ ቀልቡን የሚስብ ነገር ደግሞ አጋጠመው። ይሄውም ቤታቸው ግቢ ያለው ጣውላ ቤት ነበር። ነገር ግን ምርመራ ከመጀመሩ በፊት ለዚሁ ስራ የሚያግዙ የስራ ባልደረቦቹን ደወለላቸው። ይህ በዚህ እንዳለ ስፓይደር የኮዲ ጨለማ ክፍል ውስጥ ተገኘች። ክፍሉም ውስጥ ኮዲ የሚያነሳቸውን የተለያዩ ሰዎች ፎቶግራፍ አየች። ከፎቶዎቹ መሀል የዴኒስን ፎቶ አየች። እሷም ማን እንደሆነ ጠየቀችው። ኮዲም ዴኒስ ማለት አደንዛዥ ዕጾችን ይሸጥ የነበረ ሰው እንደሆነ ነገራት። ነገር ግን ባለቤቱ ብዙ አደንዛዥ ዕጽ በመውሰዱ አሳቢያ ስትሞት መንግስት ልጆቻቸውን ለማሳደግ እንደወሰደባቸው፣ አሁን ግን እንዝህናልነት ኑሮ እየኖረ መሆኑን ነገራት። ኮዲ ወደ ቤቷ ሲያደርሳት እናቷ ከወንድ ጋር ከታየች እንደምትገላትና በጣም እንደምትፈራት ነግራው ከቤቷ ራቅ አድርጓ ወረዳት። ከመለያየታቸው በፊትም እንድትለማመድበት የፎቶ ካሜራ ሰጣት። በሚቀጥሉት ቀናቶች ሁለቱ እህትማማቾች በተቻለ መጠን የተለመደውን አይነት የድሮ ህይወታቸውን መኖር ቀጠሉ። በዚህ አስቸጋሪ ኑሯቸው መሃል ደስታን ለመፍጠር መሞከር ጀመሩ። አንድ ቀን እራት እየበሉ ሳይታሰብ ድንገት ሪስ ከተፋለ እና እናታቸው ጀሲ ልትደውልለት ባለመቻሏ ተበሳጨ። ስፓይደር እናታቸው ከሱ ጋር ምንም አይነት ግንኙነት እንደማይኖራት በግልጽ ስትናገር እንደሰማች ነገረችው። እሱም አርብ እለት ያገኘችውን 300 ዶላር እንድትመልስ ነገራት። ይህ የሪስ ሁኔታ ደግሞ የበለጠ እንዲጨነቁና በሐሳብ እንዲዋጡ አደረጋቸው። በሚቀጥሉ ቀን እቃዎችም ወደሚገዛና ወደሚሸጥ አንድ ሱቅ አመራች። ኮዲ የሰጣትን ካሜራ እንዲገዛ ጠየቀችው። ነገር ግን ባለ ሱቁ 50 ዶላር ብቻ እንደሚገዛት ነገራት። አማራጭ ስላልነበራት የእናቷን ሀብል ለመሸጥ ተገደደች። ባለ ሱቁም በሁለት ሳምንት ውስጥ መልሳ መውሰድ ከፈለገች እጥፍ ከፍላ መውሰድ እንደምትችል ነገራት። የዛኑ ቀን ምሽት ስፓይደር ወደ ሪስ ቤት ሄዳ ገንዘቡን እንዳገኘችና ልትሰጠው እንደመጣች ነገረችው። ነገር ግን ከዚህ በኋላ አጠገባቸው እንዳይደርስ አስጠነቀቀችው። ብሩንም ሰጠችው። ነገር ግን ይህ ክፉ የሆነ ሰው ጥቂት እንድትቆይ ጠየቃት። እናቷን እንዴት እያደረገ ጮቤ እያስረገጠ ያስደስታት እንደነበረ እንዲያሳያት ጠየቃት። በሁኔታው የተበሳጨችው ስፓይደር አጠገቧ እንዳይደርስ አስጠንቅቃ ትታወጣች። ቤቷ እንደደረሰችም የእናቷ በድን ወዳለበት ሄዳ የእናቷ በድን ያለበትን እየደበደበችና እያለቀሰች እናቷ በዚህ አይነት ሁኔታ ትታት በመሞቷ ወቀሰቻት፣ ረገመቻት። በሚቀጥለው ቀን ስፓይደር መረጃዎችን ለማጣራት ሞከረች። በኢንተርኔት ያገኘችው መረጃ 18 ዓመት ሊሞላት እንደሚገባ አስረዳት። በገንዘብ ረገድም ቋሚና በቂ ገቢ ሊኖራት እንደሚገባ እህቷን መንከባከብ የምትችለው ያኔ መሆኑን ተረዳች። የዚያን ቀን ምሽት ጄሲ የእናታቸው ሀብል የት እንዳለ ጠየቀቻት። እሷም የሆነውን ነገረቻት። በቅርቡም መልሳ እጃቸውን እንደሚገባ አስረገጠችላት። አቶ ቤን እሷንና እህቷን እራት እንዳጋበዛቸው የድምጽ መልእክት ላከላቸው። የተጨነቀችው ስፓይደር ዴኒስን ለማግኘት ወደ ሞቴሉ አመራች። እናም ከ18 ዓመት በላይ መሆኗን የሚገልጽ ፎርጅድ መታወቂያ እንዲሰራላት ጠየቀችው። ዴኒስም እንደሚሰራላት ቃል ገባላት። ነገር ግን እንድትከፍለው የጠራው ገንዘብ ብዙ ነበር። ስፓይደርም በሰዓቱ ብር እንደሌላት ነገረችው። ዴኒስ በእርግጥ አዝኖላታል። ስለዚህ መታወቂያ ስለዚህ መታወቂያውን ለምን ጉዳይ እንደምትፈልገው ጠይቃት። ስፓይደር ለጓደኛዋ ለአሌክሲስ ከእህቷ ጋር ሆነው ወደ ሌላ ቦታ መሄድ እንደሚፈልጉ ነገረቻት። ጄሲን እንደ ሞግዚት ሆና ለማሳደግ መታወቂያ ልታሰራ እንደሆነና ስራ ልትፈልግ እንደሆነ ነገረቻት። አሌክሲስም በሁኔታው አዘነች። ስፓይደርም ዶክመንቷ እጇ ከገባ በኋላ ጉዳዩን ለጄሲ ደምት እንደምትነግራት አሳወቀቻት። ስፓይደር ወደ ባለ ሱቁ ሄዳ ያስያዘችውን ካሜራ ጠየቀችው። እሱም እንደሸጠው ነገራት። እሷን በምትኩ ሌላ ካሜራ ገዛችው። የአንገት አብሉ ምናልባት መልሳ መውሰድ ከፈለገች ጠየቃት። ገንዘብ እንደሌላት ነግራው ትታወጣች። ወደ ኮዲም ሄዳ ኮዲ ሌላ ካሜራ እንደገዛችና እሱን ልትሰጠው እንደመጣች ነገረችው። እሱ ግን በፍጹም እንደማይቀበላት ነገራትና ሌላ ጊዜ እንደገና አብራው እንዲዝናኑ ጠየቃት። ፈቃደኛ አልሆነችም ነበር ነገር ግን ደጋግሞ ሲጨቀጭቃትና ሲማጸናት ፈቃደኛ ሆነች። አብረውም ወደ ዱር ሄደው ፎቶዎቹን አነሱ። ጥሩ ጊዜም አሳለፉ። ጀሲ ለእህቷ አንዳንድ ያለቁ ነገሮች እንዳሉና የአስ መድኃኒቷም መጠናቀቁን ነገረቻት። ስፓይደርም እንደምትገዛላት ነገረቻት። ይህ በዚህ እያለ ተደጋግሞ በር ሲንኳኳ እህትማማሾቹ ደነገጡ። አሁንም እንደገና ፓውላ ነበረች የመጣችው። ቤቱን አየች፣ በጓሮም ተዟዙራ ጎበኘች። እናታቸውን ግን አላገኘችም። እህትማማሾቹ ግን በሩን ከመክፈት ይልቅ ውስጥ ሆነው ተደበቁ። ፓውላም ጉዳዩን ለሚመለከቱ የደህንነት መስሪያ ቤት ለማሳወቅ ፈለገች። በሁኔታው የተሰላቸችው ጄሲም ለእህቷ ምናልባት ለእርዳታ ድርጅት ሁሉንም ነገር ፓውላ ልትነግራቸው እንደምትችል ሹክ አለቻት። በዚህ ሁኔታ ኑሮን መቀጠል እጅእጅ ብሏት ነበር። ስፓይደርም ሁኔታው ስለከነከናት በፍጥነት ወደ ዴኒስ ሄዳ ፎርጂዱን መታወቂያ ለማግኘት ፈለገች። ነገር ግን ዴኒስን ማግኘት አልቻለችም። ዴኒስ በልጅቱ ጉዳይ የፍርድ ቤት ቀጠሮ ነበረው። የዚያን ቀን ጄሲ በድጋሚ ስለ አንገት ሀብሉን አንስታ እህቷን ጠየቀቻት እህቷም እንደሸጠችው ፍርጥ አድርጋ ነገረቻት። ጄሲ በሁኔታው በጣም ተደናገጠች፣ በእህቷም ተበሳጨች። ስፓይደር ነገሩን አሰላሰለ። ስፓይደር ነገሩን አሰላስላ መናገር ፈለገች። ጄሲ እናታቸው ለእነሱ ያንን ያህል ክፉ እንዳልነበረች ነገረቻት። ስፓይደር እናታቸውን ከንቱ እንደነበረችና ልጆቿን ወላ ከመጣል ባለፈ በሚገባው እንዳልተንከባከበቻቸው፣ እንዲያውም ጄሲ የምትሰቃይበት የአስም በሽታ እናታቸው እሷን ነፍሰ ጡር ሆና ደንዛዥ ስትጠቀም ስለነበረ ከዚያ የመጣ እንደሆነ ነገረቻት። ጄሲ ይህንን ለመቀበል እና ለማመን ተቸገረች። በብስጭት የአስም መከላከያዋን እያለቀሰች ዘው ወደ ውጭ ሮጠች። በሁኔታዋ አስሟ ስለተባባሰባት ለማስታገስ መከላከያውን ለመጠቀም ብትሞክርም አልቆ ስለነበር መፍትሄ አላገኘችም። ስፓይደር እየሮጠች ከቤት ወጣ፣ ወደ መስኩ ሮጠች። ጄሲ ራሷን መቆጣጠር ተስኗ ተዘራ ነበር። በዚህም ሁኔታ እጅግ በመደናገጥ ቀጥታ ለ911 ደወለች ቶሎ አምቡላንስ ሲደርስም ዘንድ ተማጸነች። ነገር ግን የተወሰነ ጊዜ ታግሳ እንድትጠብቅ ነገሯት። እሷ ግን መታገስ ስላልቻለች ራሷ እየነዳች አደረሰቻት። ዶክተሮቹ በተቻለው መጠን ሊረዱ አተረባረቡ። ነገር ግን ጄሲ ስላለችበት ሁኔታ ለስፓይደር ሊነግሯት አልፈለጉም። ወላጅ ወይም ህጋዊ አሳዳጊ እንዲመጣ ጠየቋት። ብዙም ሳይቆይ ከሆስፒታሉ ተደውሎለት ስለነበር ቤን እየተጣደፈ መጣ። ስለ ሁኔታው ከዶክተሮቹ ተነገረው። እሱም ስፓይደርን አጽናናት፤ እህቷ ጥሩ ሁኔታ ላይ እንዳለች ነገራት። ለዚህም የበቃችው ብዙ በማልቀሷ ምክንያት እንደሆነ ነገራት። ስፓይደር ለህመሟም ምክንያት እሷ እንደሆነችና የአስም ማስታገሻውን ባለመሞላቱ መሆኑን ነገረችው። ነገር ግን ቤን እህቷ እንጂ እናቷ እንዳልሆነች ራሷንም ልትወቅስ እንደማይገባ ነገራት። ከዚያም ቤን እናቷ የት እንዳለች ጠየቃት። እሷ ግን ምንም ከመናገር ይልቅ ዝምት መረጠች። ከእህቷ ጋር ሳይለያዩ አብረው እሱ ጋር እንዲኖሩ ሀሳብ አቀረበላት። የዛን ቀን ጄሲ ከሆስፒታል ደህና ሆና መውጣት ቻለች። ከዚያም እነ አሌክሲስ ቤት ሄደው አደሩ። ቤን ለባለቤቱ እነ ስፓይደር ቤት መሄዱንና ነገር ግን እናታቸውን እንዳላገኛት ነገራት። ጨምሮም የእርዳታ ድርጅት ቢፈልጋትም ለሳምንታት ሊያገኛት እንዳልቻለ አወራት። ባለቤቱ ማረፊያ ቤት እስኪያገኙ ድረስ እነሱ ጋር እንዲቆዩ ሀሳብ አቀረበች። ነገር ግን ቤን ያን ያህል ጉዳዩ ቀላል እንዳልሆነና ከሰባ በላይ ተጠባባቂ ልጆች ስላሉ ቶሎ ቤት ላይ ያገኙ እንደሚችሉ ስጋቱን ነገራት። እዚያው ያሉበት ቤት መቆየት እንደሚችሉ ማስረዳት። በሚቀጥለው ቀን አቶቤን ወደ ትምህርት ቤት አደረሳቸው። ለስፓይደር ምንም እንዳያሳስባትና እናታቸውን ፈልጎ እንደሚያገኛት አረጋገጠላቸው። አዲሷቸውም ከሄደ በኋላ ስፓይደር ዛሬውኑ ከተማውን ለቃ መውጣት እንዳለባት ለአሌክሲስ ስትነግራት አሌክሲስ የተወሰነ ብር ሰጠቻት። እናም ሁለቱ ጓደኛ ማቾች ተቃቅፈው በናፍቆት ተለያዩ። ስፓይደር ወዲያ ወደ ዴኒስ ሄዳ ፎርጅን መታወቂያውን ለመውሰድና እህቷ ጋር ሄዳ ከትምህርት ቤት ይዛት ለመውጣት አቀደች። እህትማማቾቹ ቤት እንደደረሱ ስፓይደር እቃዎቹን መሰብሰብና ሻንጧን ማዘጋጀት ጀመረች። በሁኔታው ጄሲ በጣም ግራ ተጋባች። እናም ወዴት ለመሄድ እየተዘጋጀች እንደሆነ ጠየቀቻት። ስፓይደርም ከዚህ አካባቢ ለቀም መውጣት አለብን ስትል መለሰችላት የአካል ሆነና እዚህ ከቆየን የመንግስት አካላት ሊመጡብን ይችላሉ አስራ ስምንት ዓመት እንደሞላኝ የሚገልጽ ፎርጅድ መታወቂያ ስላለኝ ሌላ ቦታ መሄድና መኖር እንችላለን አለቻት ጄሲ ትምህርት ቤቷንና ጓደኞቿን ጥላ መሄድ ከቶ የማይታሰብ መሆኑን ፍርጥም ብላ አስረዳች የእናታቸውን አስከሬንም በዚህ ሁኔታ ጥለው መሄድ እንደማይገባቸው መከረች አለመግባባት ተፈጠረ አለመግባባታቸውም ተባባሰ ተባብሶም ወደ ጥላ አደገ። ስፓይደር በብስጭት እህቷን በጥፊ መታቻት። በዚህም ጊዜ ወደ ግቢያቸው የሚገባ መኪና ድምፅ ሰሙ። ይህኔ በሩን ሮጣ አቆለፈችው። ሪዝ ነበር። በሩን ደበደበ። የሚከፍትለት ሲያጣም ሰብሮ ወደ ውስጥ ገባ። ስፓይደርን አንቆ ግድግዳው ጋር አጣብቆ ይዞ እናታቸው እንደሞተች እንደሚያውቅ ነገራት። ስለዚህ በየወሩ ከሚያገኙት አበል ብቻቸውን ሊበሉ እንደማይገባና በየወሩ 200 ዶላር ሊሰጡት እንደሚፈልግ ነገራት። በሀሳቡ ስፓይደር የግድ ተስማማች። እህቷ የት እንዳለች ጠየቃት። ቤት እንደሌለች ነገረችው። ልታመልጥ ስትሞክርም ጠልፎ ጣላት። ሳያስበው ጄሲ ከኋላው መታ ጀርባው ላይ ጎባለችና ጆሮን ቀረጨፈችው። እሱም በድንጋጤ ከላዩ ላይ አሽቀንጥሮ ጣላት። ከዚያም ስፓይደር በብረት አጣና አናቱን በረድ ካህናቱን በረገደችው፣ ተዘረረም። ጄሲ እህቷ ጭን ላይ ተኝታ ያለች ነበር የነቃችው። ጄሲ ከዚህ ቦታ መሄድ እንደሌለባቸው ነበር የነገረቻት። ስፓይደርም በሀሳቧ ተስማማች፣ ይቅርታም ጠየቀቻት። በሚቀጥለው ትዕይንት ፖሊስ ወደ ቤታቸው ሲመጣ ይታያል። እናም እህትማማቾቹ በስተመጨረሻ የሆነውን ሁሉ ለፖሊስ ለመናገር ወሰኑ። እናም ለፖሊስ ያለውን ነገር ዘርዝረው ተናገሩ። የሰሩት ስራ ትክክል መሆኑንና ለመሆኑን ቤንን ጠየቀችው። እሱም ያደረገችው ሁሉ ከእህቷ ጋር ላለመለየት በመሆኑ ጥረቷ መጥፎ እንዳልሆነ ነገራት። ከቀናት በኋላ የእናታቸው ቀብር ስነ ስርዓት ተፈጸመ። ልጆቹም አበባና አምባቸውን መቃብሩ ላይ አሳረፉ። ጎዲም ሊያስተዛዝናቸው ቤታቸው ተገኘ። በስተመጨረሻም የእናታቸውን የአንገት ሐብል ገንዘብ ከፍላ አስመለሰች። ፈርጡን ስት ከፍተው ውስጡ የእሷና የእህቷ የልጅነት ፎቶ ነበረበት። በስተ መጨረሻ የአንገት ሐብሉን አንገቷ ላይ ያሰረችው እናቷንም ከልቧ ይቅር አለቻት፣ ከሐዘኗም ተጽናናች። ስለተመለከታችሁ እናመሰግናለን። በሚቀጥለው ሌላ የፊልም ሪካፕ በአማርኛ ይዘንላችሁ እስክንቀርብ መልካም ጊዜ እንመኛለን።